ያስፈልግሽ ማለት ነው። እኔን እዚህ ቤት የምረዳኝ ሰው ማን ነው? ይሄንን እኮ ነው እኮ ከመቼ ወዲህ ነው አጥብቀሽ ጠያቂ እናትም አባትም የለኝም ብለሽ ስትፈልግ ይኖረሽ እነዚህን የመሳሰሉ እህቶችን አገኘሽ። አሁን ደግሞ ማን ያውቃል፣ በእናትች በኩል ሁለት ወንድሞች ልታገኝ ትችያለሽ። እስኪ ሞክራለሁ። ሞጌ ያው ሞጌ ወደ አብሽር ሌላ ቀን ልጅነት ሲረጋገጥ ቤተሰቦችን በደንብ ስታውቂ የዛኔ ለደስታው እንመጣለን ማለት ነው። አቤት ማርቲ ዴኔ ምርመራ የተነበረ የሚሰጠው ምን ማለት ነው? ማለት ለምንፈልግ ሹ ርስ ጠይቀ ሄደነገትከ አይ ማለት ያው እኮ ካወቀው ነገረኛ እነግርሻለሁ ግን ያው ለምን ጠየቅሽኝ ብዬ የማላውቅ ሰው ይሆን። ወይዘሮ ማርታ ልጃቸው አበጌለሽ ስለ ዲኤንኤን ምርመራ ስትነግራቸው አፏን ሲያዝዟት የነበሩት ዛሬ ግን ስለ ዲኤንኤን ባላቸውን አቶ ደረጀን እየጠየቁ ይገኛሉ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ በያላችሁበት የምድርዳቻ ሰላማችሁ እዝት ይበልልን። እኖ ዳጣ ድራማን ክፍል ሰባት ይዤላችሁ ቀርቤያለሁ። ተከታተሉን ዘንድ ጋበዝኳችሁ። ዳጣ ዳጣ ባለፈው ክፍል አበጌል ፀጉሯን ልትቆርጣት መቀስ ይዛ ወደ መኝታ ክፍሏ አምርታ ነበረ። ታዲያ ፀጉሯን ቆርጣው ይሆን ወይንስ አበጌ ልሽም ከራሷ ጋር እየተሟገተች እንዲህም በማለት እውነት አባዬ ጋርማ ይመሳሰላሉ። ስለዚህ ሳልወድ በግዴ ይህን እንዲህን ምርመራ ማድረግ አለብኝ እያለች ወደ ዳጣ ትጠጋለች። ታዲያ እየተርበተበተች እግሮቿን ቀስ እያደረገች ነበር ወደ አልጋ ውስጥ ትጠጋ የነበረው። ድንገት ጸጉሮቿን እየደባበሰች ለመያዝ ስትሞክር ዳጣ የሆነ ነገር ያረፈባት እየመሰላት ወዲያ እና ወዲህ ስትንቀሸቀሽ እያመለጠቻት። ታዲያ ተስፋ ባለመቁረጥ ፀጉሮቿን በመቀሱ ውስጥ ታስገባለች ነገር ያላሰበችው ነገር ይፈጠራል። ሰላም ምን እንደቀሰቀሳት ባይታወቅም ከምኝታዋ ተነስታ እየተንጎራደደች ወዲያና ወዲህ ከቆየች በኋላ ልቧ ወደ ዳጣ ሂጅ ሂጅ ያላት ይመስል ተነስታ ወደ ዳጣ ክላስ ታመራለች። ታዲያ ክላስ ውስጥ ስትገባ ያየችው ነገር ዓይኗን ግራ አስገብቶታል። ምክንያቱም መቀስ ይዛ ስታያት ምን ልታደርጋት ነው፣ ያልሆነ ነገር ልታደርጋት ነው ብላ በፍራቻ እየተንቀጠቀጠች አበጌለሽ፣ ቆይ ምን ትሰሪያለሽ እዚህ ትላታለች። አበጌለሽም ቆይ አንቺ እዛ ነሻትር ሻትር አሁን እዚህ ምን አመጣሽ? ትላታለች እኮ ምን እየሰራሽ ነው መቀስ ይዘሽ ሳይሽ እኮ። እኔ ደግሞ በጠዋት ተነስቼ ቁርስ ላዘጋጅ ብዬ ነበረ፣ ግን አንቺ እዚህ ምን ትሰሪያለሽ? ትላታለች ይህንን የሰማችው አበጌለሽ እየተበሳጨች፣ ሀሳቧ ምኞቷ ሳይሳካላት ስለቀረ ሰላምን እያመነጫጨቀቻት የያዘችውን መቀስ በእጆቿ ጭበጥ አድርጋ ወደ መጣችበት ትመለሳለች። ታዲያ በዚህ ጩኸት መካከል ነበር ዳጣ ከእንቅልፏ የነቃችው። ቆይ ምንድን ነው? ምንኜ ነው ሰላምዬ? ትላታለች። አረ ምናም አልሆንሽም ዳጣዬ፣ ብላ በመገረም ሰላም እሷ የወጣችበትን እየተመለከተች ቆይ ምንድን ነው፣ ምን እየተካሄደ ነውም የምትል ትመስላለች። ታዲያ ይኸውልሽ ዳጣዬ፣ ጥንቃቄ አድርጊ፣ አበጌ ልጅ ጸጉርሽን ልትቆርጠው ነበር ይመስለኛል፣ ጸጉርሽን ፈልገዋለች መሰለኝ፣ ትላታለች። ታዲያ ዳጣም ሁልጊዜ ቀልዷና እውነቷ የማይታወቀው ቆይ ግን የኔ ጸጉር ሚነሳራላታል ቀንታ ይሆናላ ትላታለች። ሰላም አረ ችግር የለውም እኔ ቢሆን ቆርጬ እኮ ሰጣት ነበር ትላለች። ቀነዋ ዳጣ ሰላም ግን ነገሩ ግራ ስላጋባት ትንሽ ደቂቃን ከዳጣ ጋር መቆየት ፈልጋለች። ታዲያ ዳጣ ትጋብዛታለች አብራት እንድትቆይና ትንሽ አረፍ እንድትል ትንሽ አረፍ እንድትል ስትጋብዛት አልጋው ላይ ገባ ብላ ልብሷንም ለብሳ በዛው ጋደም ይላሉ። ታዲያ ዳጣ የእናት እቅፍ የናፈቀው ጎኗ ከእናቷ ስር ሽጉጥ ሲል እንቅልፍ ይዟችለት ጥሏል። እሷን በስስት ስትናፍቃት የኖረቻት ልጅን አስመስላ ጸጉሮቿን እየደባበሰች ወደ ጉያዋ ሽጉጥ አድርጋት ትፋሾቿን እያዳመጠች በሀሳብ ማዕበል እየተናጠች ትንሽ ከቆየች በኋላ ልጇ እንቅልፏን አጣጥማ ስትጨርስ አበጌለች ቁርስ እንዳሰርችላት ስታውቅ እንዳትበሳጭባት ብላ ዳጣ፣ ይሄ በቃ ነቃሽ እንዴ? ቆይኝ ግን አንቺ ትንሽ እንኳን ቀስቀሳትም ትላታለች። ክንድሽ እኮ በጣም ይመቻል፣ ደግሞ ተመቸኝና በሰውተኛው ትላታለች። አው የኔ እናት፣ አንቺም ጠረንሽ በጣም ደስ ይላል፣ ግን ጥንቃቄ አድርጊሽ ትላታለች። በየተነስች ቁርስ ልስራ፣ ውሃ እየታለቅሳለች ቁርስ ካልተዘጋጀስ ትላት እኔ አብሬሽ አግዝሻለሁ ብላ አብራት ትወጣለች። ታዲያ እናትና ልጅ ፍቅር ያለው የሚመስላ ሰላምና ዳጣ ዛሬ ላይ ግን እናትና ልጅነታቸውን አዎ ናችሁ ብሎ የሚነግራቸው ሰው ስላጣ እንጂ ልብና ልብ ተናበዋል። በራገርነቷ ፊቷ ላይ የሚነበበው ውሃ ታዲያ ናታን መጽሐፍ እያነበበ በነበረበት ቅጽበት በር እንኳን ሳታንኳኳ ትገባለች። ቅፍት በጥናት ፊቷ ደግሞ ልጅ ፊት ነው። እጅግ በጣም ታስደስታለች። ታዲያ አይኗን እየተመለከተ ውሃ፣ ምን ልታረጊ መጣሽ? ምንፈልገሽ ነው ይላታል። ናታንዬ ኬክ አትጋብዘኝም? ቆይ ግን አንተ የእኔ ወንድም ያልሆንከው ለምንድን ነው? እያለች በጥቂት ዳቄ ታጣድፈዋለች። ናታንም እኔ እኮ ወንድምሽ ነኝ ይላታል። ያቺ ክፉ የሆነችውና መጥፎ ተግባር ያላት አበጌለሽ ወንድሟ እንዳልሆነ ስለነገረቻት ያቺን ነገር በውስጧ ይዛ አበጌለሽ እኮ ወንድምሽ አይደለም ብላኛለች፣ ትለዋለች አይ ግን አበጌለሽን ነው የምታምኙ ወይንስ እኔን ይላታል። አይ እኔ ማማም ነው አባዬን፣ እማዬን፣ ሰላምዬን ነው። እኔንስ ይላታል። አንተንም አምናሃለሁ ወንድሜና አድል ትለዋለች። አዎ ወንድምሽ ነኝ ውሃዬ። ቆይ አሁን ምን ፈልገሽ ነው ይላታል። ምንም አልፈለግኩኝም። ግን እኮ ይውልህ ኬካት ጋብዘንም ትለለች ትለዋለች። ኬክ ወዳጇ የሆነችው ውሃ፣ ይውልሽ ብር የለኝም እኔ ተማሪ ነኝ፣ ስለዚህ የትም አላመጣም አሁን ልታረግ እንደመጣሽ ንገሪኝ ይላታል። እኔማ ይውልህ ምሳ መልጠኋል ደግሞ ዳጣልካኝ ነው። ምን ብላ ላከችሽ? ብሎም በጉጉት እየጠበቀ እንዲህ አለችው። አይ ምን ሆኖ እስካሁን እንደተኛ ጠይቅ ብላኝ ነው ስትለው፣ ታዲያ እራሷ መታት ጠይቀኝም ነበር እንዴ? ልቡ በናፍቆት እየከነፈ እንደሆነ ያስታውቅበታል። ነገር ግን ዳጣን መላኳ ባያስደስተውም ስለሱ መጠየቋ ልቡን በሀሴት አዘልሎታል። ዛሬ የውሃና የጓደኛ የቅመሟ ቀን ነው። ታዲያ ዳጣም ይዛቸው ተወጣና ፎቶ ሲነሱ ከቆዩ በኋላ ኬክ ጋብዥን ሲሏት፣ ጣጣ የሌላት ዳጣ እሺ ጋብዛቸዋለሁ ብላ ምንም ብር ኪሷ ላይ ሳይኖር ወደ ኬክ ቤት ይዛቸው ታመራለች። ኬክ ቤትም ከወሰደቻቸው በኋላ ኬካቸውንም በልተው ጁሳቸውንም ጠጥተው ከጨረሱ በኋላ ሂሳብ ሲባል አይናቸው ፍጥጥ ይላል። ግራ ይጋባሉ። ውሃ ትንሽ ትጨነቃለች። ታዲያ ለምንድ ነው ብር ሳይኖርሽ ጋብዛቸዋለሁ ብለሽ መጣሽን? ይሏታል። እሷም ሁል ጊዜ የለመደችው አንድ ነገር አድርጋ እቃ ጥባ እንደሚለቋት ነውና ዛሬም እንደዛ ያደርጋሉ ብላ አሰበች። ነገር ግን አስተናጋጇ ሂሳብ አለቻቸው። ግራ ተጋቡ። ቆይ በቃ ናታንጋ ደውል ብለው ናታንጋ ሲደውሉ ናታን መጽሐፍ እያነበበ ነበር። ትንሽ ካስጠበቃቸው በኋላ ስልኩን ያነሳላቸዋል። ታዲያ ስልኩንም አንስቶ ምኑን እንደሆኑ ሲጠይቃቸው ይውልህ ኬክ ቤት ውሰድም ብለው ወስጃቸው ኬኩንና ጁሳቸውን ከበሉ በኋላ ሂሳብ ጠፋ ትለዋለች፣ ጣጣ የሌለ ዳጣ። እንደዚህ ስትለው ሲሰማ እየተገረመ ቆይ ግን ብር ሳይኖራችሁ እንዴት ትገባላችሁ? ይላታል። በቃ እነሱናቸዋ ያስቸገሩኝ ትላለች። እሺ በቃ በቴሌ ብር ልክላቸዋለሁ፣ ነገር ግን ውሃን አገናኘኝ ይላታል። ውሃን ሲያገኛት ልቡ በሐሴት የሚዘለውና ደስተኛ የሚሆነው እህቱ እህቱ የምትመስለውን ውሃን ያገኛታል። ውሃ ተጨንቃለች። በቃ ዛሬ ወደ ቤት አትመለሽም፣ ፖሊሶች መጥ ይወስዱሻል እያለ ትንሽ ካስፈራራት በኋላ በቴሌ ብር ከፍላለሁ ይላታል። እሺ የኔ ወደ ወንድም በጣም አመሰግናለሁ ትለዋለች። ልቧ በደስታ እየዘለለ ሂሳብ ተክፍሎላት ወደ ቤት እንደምትመለስ ስታውቅ ደስታ ዙሪያውን ከበባት። ናቸውን በልተው ሂሳባቸውን ክፍለው ከጨረሱ በኋላ እህቷን ውሃንና ጓደኛዋን ቅመምን ወደ ቤት መልሳ ዳጣ ሞገስን ድንገት በመንገድ ላይ ስላገኘችው ይዟት ይሄዳል። ታዲያ ሞገስም ወደ ቤት ይዞ ሄደና አንዳንድ ነገሮችን እያወሩ ከቆዩ በኋላ ስለ እናትሽ ምንም ታውቂው ነገር የለትም ወላይ ይላታል። አይ ስለ እናቴ የምናውቀው ነገር የለም። አባቴ ግን የመጨረሻ ጥሩ አባት ነው፣ ቤተሰቡም የመጨረሻ ጥሩ ናቸው ትለዋለች። እሺ በቃ ጥሩ ነው፣ ግን ስለ እናትሽ መጠየቅ እንዳታቆሚ ይላታል። አጥብቆ ጠያቂ የእናቱን ሞት ይረዳል እንዲሉ በኋላ ላይ ፈራው ምናልባት ሞታ ከሆነ እኔ ላለማስለቀስ ፈልጎ ሊሆን ይችላል ትለዋለች። እሱ ሊወድም ይችላል ነገር ግን መጠየቅሽን ወደኋላ እንዳትይ ይላታል። በሀሳቡ ተስማምታ ትንሽ እየተጨዋወቱ ከቆዩ በኋላ ይሁን ሞጌ፣ እንዳይደብራችሁ ቀስ ብዬ አስተዋውቃችኋለሁ ነገሮች ከተረጋገጡ በኋላ ትለዋለች። ሞገስም ችግር የለም ይመችሽ ይላታል። ታዲያ ሁልጊዜም ቀልዷ ከጥፌ ጋር የሆነ ወዳጣ አንዴ ቸብ ታደረገዋለች። ሞገስም ቆይ ግን አሳመምሽኝ እኮ ምን ሆነሻል? ይላታል። ይቅርታ አሳመምኩ እንዴ እኔ እኮ እንደዚህ ነኝ፣ ትለዋለች። ሞገስ በፍቅር ዓይን እየተመለከታት ወንድሞቿን፣ ቤተሰቦቿን ስላገኘ እየተደሰተ ቤተሰባዊ ፍቅሩን እየገለጠላት ትንሽ ከቆዩ በኋላ ወደ ቤት እንድትመለስ ይነግራታል። ውሃ ከቤት ትመልሳለች። ከቤት ስትመለስ በር ስታንኳኳ ያገኘችው አበጌለሽን ነበር። አበጌለሽ በር ከፍታላት በጥያቄ የታዳ ጥፋታለች። ታዲያ ውሃ በሰላምታ መጀመር ፈልጋ ነበር የኔ ውድህት አበጌ ትላታለች። የኔ ውድህት ሲሏት ገና ጥፊን የምታስቀድመው አበጌለሽ ለእህቷ ፍቅር ከመስጠት ጥፊን ሁሉ ጊዜ እንድታስተናግድ ታደርጋታለች። ታዲያ ዛሬም እንደው እንደተለመደው ይውልሽ ዳጣ የታለች? ትላታለች። ኬክ በላን፣ ኬክ ተጋበዝን ስትላትም ማንጋበዛችሁ ብላ ሰፍ ብላ ትጠይቃለች። ናታን ነዋ ትላለች። እኮ የታሉ ናታንና ዳጣ ብላ ስጠይቅ ናታን እኮ አልሄደም በስልክ ነው የከፈለልን። ዳጣ ደግሞ የሆነ ሰውዬ መቶ ወስዷታል ትላታለች። ይህንን የሰማችው እየተከለፈለፈች ወደ ውስጥ ገብታ ለናታን ቶሎ ነግረው፣ ናታን አዎ ሌላ ፍቅረኛ አላት ብሎ ወስኖ እንዲተዋት ስለፈለገች ብቻ እኩ ማን ነው ምን አይነት ሰው ነው የወሰዳት ትላታለች። የሆነ ሰውዬ መቶ ወሰዳት፣ ፎቶ አለሽ አዋለኝ ትላታለች። የውሃና ቀና ልብ ያላት እህቷ ውሃ ፎቶ ያላት የእሱ ሳይሆን የጓደኛዋና የራሷ ነው። ይኸው እንደዚህ አድርጋ ዳጣ ስታነሳ ነው አለች። ወላ የጓደኞቿን ፎቶ ስታሳያት አንዴ በጥፊ ታጮራትና ወደ ውስጥ ግቢ ትላታለች። እሷም ወደ ውስጥ ትገባለች። ታዲያ ነታንን መጥፎ ነገር በመንገር የራሷን ማድረግ የሚመስላት አበጌለች ዛሬም እንደተለመደው መጥፎ ነገር ነግራ ከዳጣ ልታደርግ ስለፈለገች ብቻ እየተከለፈለፈች ወደ ክላሱ ታመራለች። ክላሱም ማምርታ ይሁልክ ዳጣ ዛሬ ከማን ጋር እንደዋለች ታውቃለህ? ትለዋለች። ከማን ጋር ናት ስትለው፣ ከፍቅረኛዋ ጋር ነዋ። ፍቅረኛ እንዳላት ግን ታውቃለህ? አለችው። ፍቅረኛ እንዳላት እኔ አላውቅም ግን ማልነገረሽ ስላት፣ አንተ እኔ ልታምነኝ አትችልም። ነገር ግን ቆይ ውሃ ልጥራልህ ብላ ውሃን ትጠራታለች። ውሃም እንድትናገር ውሃ ያየሹን ንገሪዋ። ኦ ዳጣ የት ነው ያለችው ስትላትም፣ ትነግራታለች። ወዋ ታዲያ እንዲህ ነበር ያለችው። ይቀጥላል። በቀጣይ ክፍል ውስጥ ከምንገናኝ፣ ወያላችሁበት የምድር ዳቻ ሰላማችሁ ብዝት ይበል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትሕትና እጠይቃለሁ።